ሀያ ሰላሳን እያያችሁን ያላችሁት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ በጠረጴዛ ዙሪያ በጠረጴዛ ዙሪያ የምናወራበት ሰዓት ደርሷል። ዛሬ ደግሞ በጣም በቃ ብዙዎቻችንን የሚነካ ልዩ አርዕስት አንስተን ነው የምናወራ። ምንድን ነው ከፕሮግራሙ ብታይ አይሻለው? እስቲ ስለምን እንደሚወራ እንይ። መልካም ቆይታ መልካም እያያቸው ያላችሁት 230 ነው በፖዳችን መተናል። ዛሬ ደግሞ የጋበዝኩት ሚካያስን ዳናይትን ነው ባለትዳር ናቸው። በሶሻል ሚዲያ ላይም ታውቋቸዋላችሁ። ዛሬ እንግዲህ ከነሱ የምንማር ወይም በደንብ በሰፊው ልናወራበት ያሰብነው ርዕስ ከብሬክ አፕ በኋላ ወይም የሆነ ሪሌሽንሽፕ ጀምረን ከተለያየን በኋላ ከዛ በኋላ መልሰን ወደዛ ሪሌሽንሽፕ መግባት እንችላለን ወይ፣ ከገባን በኋላ ምን ይገጥመናል፣ እንዴት ሰርቫይቭ እናደረጋለን በሚሉት ላይ ነው የምናወራው። ከዚህ በፊት እንግዲህ ሂል ስለማድረግ ነበር ያወራነው። አሁን ግን እዛው ሪሌሽንሽፕ ላይ ተመልሰን ደግሞ እንዴት መቆየት እንችላለን የሚለውን ከህይወት ልምዳቸው ያካፍሉናል። እንኳን ደህና መጣችሁ። ቆይታችኋል በትዳር ሶስት አመት ከምናምን አደለ? ስለዚህ ያው በደንብ ቆያችሁ ነው የሚባል። ከአምስታ አንድ አመትም አለ ያው፣ ስለዚህ ደና ቆይታችኋል በደንብ በትውውቅ ከዘጠነኛ ክፍል ጀምሮ ነው የምንታወቀው። ከዛ መቼ ነው የተጀመረው ፍቅሩ? ከዛ አስራ አንደኛ ክፍል ምናምን ግን ኦኔ ዝም ብላው ይሄ የልጅነት አለ እንደዛ ነበሩ። እኔ ለምደሙ አይደለም ግን ያ ያኔ ልጅ ስለሆንች እንደዚህ ይሄ ሲሪየስ አድርገሽ እንትን አትይም አትቀጤም ነበር። ከዛ ደግሞ ትለያያለሽ። ግቢ ገባን። ከዛ ግቢ የተራራቀን የአዲስ አበባ ዩኒቨርሲቲ ነበር እሱ፣ ሀረማያ ዩኒቨርሲቲ ነበረ። ዲስታንስ ሪሌሽንሽፕ ነበራችሁ ማለት ነው። ያ ነገር እንትን ያደርግሻል። ኦኔንዶፍ እንዲሆን ያደርገዋል። ከዛ በኋላ ስንጨርስ ትምህርታችንን አይኔም በጫአይኔም በጫጥዛ ባካረግ ተመልሳቸው ወደ ሪሌሽን ውስጥ በቃ ግራጁዌት ካረግኩ በኋላ ትንሽ ወራትን አይደል አዋሳ ያሳልፍ በቃ እዛ ስራ ላይ ነበርኩኝ። ከዛ አብረን መኖር ጀመርን። በቃ መጀመሪያ እንዴት ለምን ብሬክ አፕ ተፈጠረ ከሚለውን ጀምርና ከዛ እስኪ ንገሩኝ የእናንተን ኤክስፒሪንስ ወደ እኔ ነው እያልኩሽ፣ አንተ ተናገር። ያኔ ረጅም አለማሰብ በሳቱ ልጅነት አለ ምናምን ነገር እና እስፔሻሊ እኔ ጋር ነበር ድክመቱ። እኔ ትንሽ አስቸግራት ነበር፣ ግን እሷ በጣም ጠንካራ ና ያው ዳስ አሁንም ድጋሚ እንድንመለስም የሆነበት ምክንያት የእሷ ጥንካሬ ነው። እና ያኔ ትንሽ አስቸግር ነበር። ፀሐይ ወታስቻሉ አጭዋል አትሸፋፍኝለት። ከዛ በመሀል ዲስታንስ ተፈጠረ። እኔ አረሚያ ጆይን አደረግኩኝ እሷ አዲስ አበባ ነበረች። ሰው በቃ ማውራት አቆምን። መለያየት በሳምንት አንዴ በሁለት ሳምንት አንዴ ምናምን ሆነ እና ርቀቱ በጣም ሰፋ። ከዛ እሷም በቃ ስ የሚሆነው ሌው ብላ ተወችኝ። ምን ተሰማ ተመልሼ እንግዲህ ይኸውልሽ በሰዓቱ አታስቢውም፣ እና አሁን አግብቼ ልጆ ልጄ እንዲሆኝ ምናምን አትይም በዛ እድሜ 11 ነን 12 ነን። ከዛ ካምፓስ ጆይን እንዳደረግሽ ነው በቃ እንደኔ እንደኔ የሚልሽ አሁን። እንደ እሷ በጣም ጎበዝ ናት እሷ። አብረን ሆነን 11 ያክፍል ምናምን ሆነን እቅዶች የምታወጣው አንተ አምስት ዓመት ትማራለህ፣ ደህና እኔ ሶስት ዓመት ነው የማረው፣ ሁለት ዓመት ሰርቼ ጠብቀሃለሁ፣ ከዛ የሆነ ነገር ይኖረናል፣ አብረን እንኖረዋለን፣ እንደዚህ እንደዚህ ምናምን ትለኛለች እሷ እኔ በዛ ሰዓት ያው ትንሽ አንደርስታንድ አላደረጋትም ነበር፣ የኔ ዊክነስ ማለት ነው። እኔ የእሷን ያህል ማቹርድ አልነበርኩኝ በዛ ታይም ላይ። ከወጣችሁ በኋላ ያው እስክትወጡ ድረስ እንግዲህ ተራርቃችኋል ማለት ነው አይደል? ግራጁዌት እስክታረጉ ድረስ። ልክ ከወጣችሁ በኋላ ግን እንዴት ተመለሳችሁ? የመጀመሪያው የስልክ ጥሪ ወይ ቴክስት እንዴት ከማን ይመጣል? እኔ ላይ ትናያልክ ተራርቀን ነበር። ተራርቀን ነበር ስልሽ በመሀል አናዋራም አንደዋወልም ምናምን ነበር በቃ ጭራሽ ማለት ነው። ከዛ በኋላ እኔ ስራ ምናምን እየሰራው ነበረ። በመሀል ወደ ውጭ ወጥቼ ነበር ለስራ ምናምን። ከዛ ተመለስኩ። አላ የራስሽን ህይወት ምናምን እያራመድኩኝ ነበር። ከዛ በኋላ አንድ ስራ ላይ ላይክ የአዲስ ዓመት እንትን ፕሮግራም ነበረ ለአዲስ ዓመት እቅድ እያወጣን በድርጅታችን በምንሰራበት ማለት ነው። እዛ ትሬኒንግ ነበረ። ያ ትሬኒንግ የነበረው ስለምንድን ነው? ስለ ይቅርታ ምናምን ነገር ነው። እንዴት ነው በስራሽም በሁሉ ነገርሽም በደንብ ስኬታማ ለመሆን ስኬትሽንም በደንብ ኢንጆይ ለማድረግ የተቀየምሻቸውን ሰዎች በአጠቃላይ ያስቀየሙሽንም ይሁን ያስቀየምሻቸውን፣ ይሄ ይቅርታ መባባሉ ጥሩ ነገር ነው ምናምን ተብሎ ጳጉሜ ላይ ሶስት ላይ ምናምን ያንን ትሬኒንግ እየወሰድን ነበር በዛሀት እሱም ብቻ ሳይሆን ያኔ በቃ አስከፍተውኛል አልተቀየሚያቸዋለሁ ብዬ ማስባቸውን የሃይስኩል ጓደኞቼን፣ ዩኒቨርሲቲ ዘመዶቼን ምናምን ኤቭሪዋንን በቃ ይቅርታ ምናምን ብዬ ነበር ነበር። አያት ነበር በጣም እሷን፣ አዲስ ስራ ጀምራለች የሰራች ነው ምናምን ነገር የምትፎስታቸው ምናምን ነገሮች ያለው እና ሆት የሆንኩበት ታይም ላይ በደንብ የተከታተልኩኝ ነው ስለ እሷ። ከዛ ልክ ስትልክልኝ በቃ ከፈተችው መንገድ ከዛ በቃ ምን እኔ ልካለ ይቅርታ ብቻ ብለ እላክሽለት ውድ ነበር ያለሽው። አይ በቃ እስከ ዛሬ እኔም ተቀይሜ በውስጤ ላይ ያስኳቸው ቂሞች ምናምን ለሀዘኖቼ አንዳም ላስከፋ ከኝ ምናምን ነገር ይቀር ብዬ ካለው ሌትስ ሙቭ ቱ ኔክስት ፓርት ና ብዬ በቃ እኔ ከዚህ በኋላ ምንም ቅያሜ ምናምንም የለብኝም አይነት ቴክስት ላኩለት። ለሁሉም ሰው ነው ይላኩት። ምንም ልታገኝባት የምትችል አይነት ሰው አይደለችም። በቃ ሻርፕ የሆነች ልጅ ናት። ስለዚህ ምን አማራጭ አለን? ሁልጊዜ ልክ ላይሆን ይችላል። ያው አንዳንድ ጊዜ ደግሞ እንደናንተ ሊጠቅም ይችላል። ምናልባት ለአንቺ አልጠቀመሽም። አሁን እሱ በራሱ ተሰርቶ መጥቷል አይደለም። የብሬክ ታይም ጠቀማችሁ? ንገርኛችን። እንጠቀመሽ በመጀመሪያ እንትን ማለታችን ይሄ በመሀላችን ስፔስ መፈጠሩ ጥሩ ነበረ። ምክንያቱም ይሄ መጀመሪያ ላይ እንዴት ነው ዝም ብለሽ የልጅነት ነው የሚሆነው። ከዛ በኋላ ምንም እንትን አትሁኝ አንቺ ቫሉሽን አታቂም፣ ከዛ ለዛ ሰውም የሆነ ጊዜ አትሰጭም። አሁን ለምሳሌ አንድ ስልክ ደውለሽ ባይነሳልሽ ዘጠና ስምንት ጊዜ ምናምን ልደውል ይችል ነበር በፊት ለምድና ምናምን እያልሽ ሲሆናለ የማይሆን ሌላ ብዙ ድራማ ትፈጥሪያለሽ። ያ ኢማቹሪቲ ነው። በሰዓቱ አንድ ሰው የራሱ የሆነ ጊዜ ሊያስፈልገው ይችላል። መስጠት ያለብሽ ስፔስ ሊኖር ይችላል። እነዛን ነገሮች የማቹሪቲ ሌቭላችን በጣም አነስ ያለ ስለነበረ ሁልጊዜ በቃ ኦላይ ሰውን የሚ አይነት እንትን ትፈልጊያለሽ። ከዛ ሰው አቴንሽን ማለት ነው እነዛ ነገሮች ደግሞ በዛኛው ሳይድ ምቾት ላይ ሰጡ ይችላሉ። ያ ነገር ደግሞ እንዴት ነው የአንቺንም ቫሊው ዝቅ ያደረግብሻል። ስለዚህ አንቺም ዲስስፔክት እንድትደረግ ያደርግሻል። የሰው ልጅ በመጀመሪያ ይሄ ሪሌሽንሽፕ ውስጥ ከመግባቱ በፊት ነው ሁልጊዜ ምላ ምድ መጀመሪያ ራሱም መውደድ አለበት። የሆነ ሰው ከመውደዱ በፊት ራሱ መውደድ አለበት። በጣም ከዛ በኋላ ራስሽን ስትወጂ ያኛውንም ሰው ደግሞ ትወጃለች ማለት ነው። ከዛ ለዛ አንቺ ራስሽ ትሪት መደረግ በምትፈልግበት መንገድ ያንንም ሰው አብሮሽ ያለውንም ሰው ትሪት ታደርጊያለሽ ማለት ነው። ስለዚህ ይሄ እንትኑ ታገኘዋለሽ፣ እውቀትሽ ከፍ እያለ ይመጣል። ካልሆነ በልጅነት ከሆነ ግን ግዴታ የሆነ እንትኑ ሪሌሽንሺፑ ልክ ሆኖም ራሱ ጥሩ ማች አድርገው እንኳን ሊለያዩ ይችላሉ ባለመግባባት ማለት ነው። በእኛም መሀል የነበረው ነገር እሱ ነው። እኔም ብዙ ማላቃቸው ነገሮች ነበሩ፣ እሱም ማያቃቸው ነገሮች ነበሩ። ስለዚህ ብዙ አለማወቆች ነበሩ በውስጡ ማለት ነው። ልክያችን ስፔስ እናገኝ ግን ሁለታችንም ራሳችንን ምንመለከትበት ራሳችን የምናይበት የቱጋሎ ስታቴ ይሄንን ሪሌሽንሽፕ ለማዳ ምን ማድረግ አለብኝ፣ ኢቨን ይሄ ሪሌሽንሽፕ ባይሆን ራሱ ኔክስት የሚመጣውን እንዴት ነው ሀንድል ማድረግ አለብኝ የሚሉት ነገሮች እንድታይ ያደርግሻል። በዛ ሰዓት እኔ ሳረግ የነበረው እሱን ነው ላይክ ከሱ ጋር ይሄ ሪሌሽንሽፕ ወርክ አውት ካላለ ካላደረገ ለምን? የሌሎችንም ሰዎች ጠይቃለሁ። እንዴት ናችሁ? ስንት ጊዜ ቆያችሁ? ምንድ ነበር የሚያጣላችሁ? ነው የሚለው መጽሐፎችን ማንበብ፣ ብዙ ዶክመንታሪ ፊልሞችን ማየት፣ ከዛ በኋላ ከሰዎች በደንብ መጠየቅ፣ እነዚህ ነገሮች ሳገኝ ብዙ መረጃዎችን አገኘኝ ና ኦኬ፣ ሶ አንድን ሪሌሽንሽፕ ማዳን ይቻላል። እኔ ብዙ ሪሌሽንሽፖች ውስጥ በመግባት አላምነ እዚህ ዚህም ዛም ስላልች ፐርፌክት ማች ይመጣል ማለት አይደለም። ያለውን ማች ፐርፌክት ማድረግ ግን ይቻላል፣ ራስሽን እያስተካከልሽ እየተሞራች ስትሄጂ ማለት ነው። አንተ ወደዚህ ሪሌሽንሽፕ ለመመለስ ስታስብ ልክ ያንን አጋጣሚ ነው ያው እየጠበክ የነበረው እየተከታተልካት ነበር እሷን ምናምን እና አይ ቲንክ የሆነ ትንሽ ሪግሬት ያደረክበት ነገር ይኖራል፣ አይደለ? ጸጸት ነገር ጸጸት ስሜት ተሰምቷል ብዬ አስባለሁ። እና የዛን ጊዜ ወደዛ ሪሌሽንሽፕ ለመመለስ ስታስብ ምን ነበረ? ምንድን ነው መሰለሽ፣ አሁን ልክ ሰዎችን ስትገናኝ በኖርማልም ሊሆን ይችላል ታያቸዋለሽ። አሁን ለምሳሌ ልክ ከአንቺ ጋር ሳወራ፣ እንዴት ነው የልጆቼ እናት መሆን ትችላለች ወይ ለእኔ ጥሩ ሚስት መሆን ትችላለች፣ እራሴ ባል መሆን እችላለሁ፣ አባት መሆን እችላለሁ የሚለውን ካለፍኩ በኋላ ማለት ያው ሰው ስለ ራሱ ሁሌም ጥሩ ነው ሊያስብ የሚችለው ስለዚህ ያንን ነገር አስባለሁኝ እና ሁሌ ስለእሱ አሳስብ በራሴ በጣም እናደዳሉኝ ራሴ ሉዝ እንዳረኩት ነው ማስበው። ከዛ መጣች ከዱባይ ተመለሰች እዚህ ስራ እንትናለች ከሶሻል ሚዲያ ላይ መጣች ስራዋን ይዛ ምን ብላ ምናምን ነገር፣ እነዛን ነገሮች ሳይ ደግሞ ሞር ገብቶሻል። አሁን ለምሳሌ ከቀልድ ያለፈ ከጨዋታ ያለፈ ምናምን ቁም ነገር ያላት ፊቸር፣ የምታስብ ስለ ስራ ብቻ የምትንገበገብ አይነት በቃ መዝናናት ሌላው ነገር ይደርሳል ብላ የምታስብ ሚስት ሲኖርሽ ምነኛ እድለኛ እንደምትሆኝ አስብ። ስለዚህ ያንን ነገር አይባት ነበር። ቀጥታ እንጀምረዋለን ላይሆን ይችላል። በዛ ሰዓት ያለኝ ሀሳብ ግን እሷ ጋር ምንድን ያለው ምንድን ነው ማግኘት የምችለው እና ብዙ ጊዜ ደግሞ እሷ ያለችን ነገር ትክክል ሆኖ አገኘዋለሁ። በሰዓቱ አልሰማትም፣ እከራከራለሁ ወይም እንላለው። ከዛ ያለችው ነገር መልሶ በቃ እንዳለችው ሲሆን አገኘዋለሁኝ እና አንዳንዴ ምን ነው በሰማዋት ምን ነው ትባልኩኝ ምናን ያስብልሻል ከዛ እነዛ ነገሮች ይደማመራሉ። በዙሪያሽ ያሉ ሰዎችን ደግሞ ታነጻጽሪያለሽ። ሰው ነሽ፣ ምንም አማራጭ የለሽ። ከምታውቂው ሰው ጋር ነው ኮምፔር ብታደረግ። ስታነጻጽሪ ሚዛን ወደዚህ እየደፋብሽ ይመጣል። ከዛ ጭራሽ ደግሞ በአንቺ ጥፋት ነው ገብቶሻል አሁን በሷ ቢሆንማ ኮራጀንተ ሄድ ይችላል። በራስሽ ጥፋት ሲሆን ደግሞ ከባድ ነው በጣም ከዛ ይቅርታ መጠየቅ ደግሞ ብዙ አልችልበትም ነበር። ትንሽ ዲክታተር ነው ግን፣ ልክ ይቅርታ እምትለዋ ለግ ነበረ። ልክ እሷ ይቅርታ ስትለኝ ከዛ በቃ እኔም ሶሪ አልኳት። ከዛ ስለ ስራ ነው ያወራነው ስለ ሪሌሽንሺፕ አይደለም። አላወራችሁም? ጭራሽ ኖርማል። ግን ምን ነበር ፊል ያደረገው በዛ ሰዓት? የት ነበር? እንዴት ነው ይሄ ትንሽ ቢሳልብን ደስ ይለኛል አለ። በምን አይነት ሁኔታ ነበርኩኝ፣ አዋሳ ፎቶ ቤት፣ እዛ ነበር የምሰራው ስቱዲዮ ነበርኩ

ከባድ ነበር ልክ ስትልክልኝ ወዲያውኑ የመለስኩላት ከዛ ያኛውን ደግሞ ስራውን ያወሯት ገብቶሻል አሁን ዳይሬክት ወደ ሪሌሽንሽፕ ባክ እናደርግ ምናምን ልል አልችልም እሷ ምን ላይ ናት ከማንጋናት አላቅም በዛ ሰዓት ስለዚህ የእሷን እንትን ማወቅ አለብኝ ከዛ ውጭ ደግሞ ያው ተንሰፍስፈሽ ስትሄጂ ደግሞ ፊት ከተነሳሽ ከባድ ነው ሴ ታፕ ማስተጋገ ና በጣም አቅደሽ ናም ካልኩሌት አድርገሽ ጉዳትሽንም ቀንስ አድርገሽ ለእናንተ ኔ በጣም ደስ ብሎኛል። ደስ የሚል አንድ መጠየቅ የምፈልገ የመጨረሻ ጥያቄ በማህል በተፈጠረው ጋፕ ምክንያት ይሄ ግልጽነታችሁን በፊት እንደምትቀላለዱት መቀላለድ ከብዷችሁ ይሆናል አይደል? የሆነ ግልጽነታችሁንና መተማመናችሁን አላጠፋባችሁም ወይ? ልቧ በጣም ንጹህ ነው። በቃ ካገኘችሽ አገኘችሽ ነው። ሌላ ነገር ምንም ሶፈስቲኬትድ አታደርገውም ነገሩ። በቃ ሰላም ናት። እና እንዳልኩሽ ደግሞ የጠቀመን ነገር መጀመሪያ በስራ የተገናኘ ነው። ሪሌሽንሽፕ የሚባል ነገር የለንም። ገብቶሻል። ስራ ነው የምንሰራው አብረን። በቃ ስራ ያገናኘናል። አብረን እንሰራለን፣ አብረን እንውላለን፣ ማታ እንለያያለን። ከዛ ነው ቀስ እያልን እያመጣ ነው የሄድነው ከራሳችንን ነው እዛ ውስጥ ያገኘ ነው እንጂ ኦኬ፣ እንጀምር እንጀምር በቃ ዳይ ምናምን ብለን አይደለም። ልክ ግን ልንጀምር ስንል በሲሬስ ቁጭ ብለን አውርተንበታል። ከዚህ በፊቱ ሆኖ ኢንዶፍ የሚሆን ምናምን እንትን የሚል ከሆነ እኔም ጊዜ የለኝም ወንድሜ፣ ከፈለክ ትችላለ እና አንተም እንደዛው። ስለዚህ ሲሬስ ነው ምናምን ነገር ተባብለን በደንብ አውርተንበት ለመጀመር ራሱ በጣም እንዴት ብዬ ልንገርሽ፣ ተሻሽተን ተሻሽተን አይነት ነገር አብረን እየሰራን ግን እንትን አንሰጠውም፣ እኔም አንሰጠውም፣ ሪሌሽንሺፕ አንለውም፣ ምንም የለም። ማላችን አብረን እንሰራን፣ አብረን በላን፣ እንጠጣለን፣ ጥሩ ጊዜ እናሳልፋ፣ እንለያያለን። ያጠቀምን ጠቀመን። ከዛ በደንብ ተዋወቅን። እሷ ስፔሻሊ ኔጋ ያለውን ነገር አየችው፣ የእሷን ምንም ከድሮ ጀምሮ ስናየው ያደግነው ነገር ነው። ከዛ በኋላ ወደ ሪሌሽንሺፕ አመጣ ነው። ከዚህ በኋላ ብሬክ ሊያረጉ ያሰቡ አለ። መቼም ብሬክ ያደረጉ ሰዎችን ምን ትመክራላችሁ? እኔ ይመቻታል አርጉ ነው አይደለም አርጉ። አንዳንድ ቶክሲክ የሆኑ ሪሌሽንሽፖች አሉ። ለምሳሌ ሁን ሚኩን ስጠብቀው ምናምን ነገር እሱ ላይ ቫሊዩ አለ እንደ ብትነግሪኝ ደስ ይለኛል። በጣም ኬሪንግ ነው ለሰዎች በጣም ይጨነቃል፣ ያስባል። የሆነ ኃላፊነት ከሰጠሽ ያንን ኃላፊነት በደንብ መወጣት የሚችል ሰው ነው። ስለዚህ ለቤተሰብ ለመመስረት በጣም ትልቁ ነገር ኃላፊነት መውሰድ ነው። የያገባኛል ስሜት ሲኖርሽ ኬር ስታደርጊ በጣም ጥሩ ነገር ነው። ስለዚህ ሚኩ እንደዚህ አይነት ሰው ነው። በዛ ንሳት ያየሁት ኳሊቲው ማለት ነው። አሁን ለምሳሌ እኔ ምንም አይነት ነገር በህይወት ውጣ ውረድ ቢያጋጥመኝ ልክ ችግር ሲፈጠር ሮጦ የሚሄድ አይነት ሰው አይደለም። እንደውም ችግር ሲፈጠር በደንብ የሚያቀርበኝ በደምብ የሚመጣ በደምብ የሚያስብልኝ የሚጨነቅልኝ አይነት ሰው ነው። ያን አየሁት። ኳሊቲ ይሄ ነው። ያን ግን ዘጠነኛ ክፍል እያለን ይህንን ኳሊቲውን አይችለት ነበረ። አንዳንድ ሰው ደግሞ አለ፣ ልብሽን ዝቅ የሚያደርግሽ። ስለዚህ እንደዚህ አይነት ሰዎችን ታግሶ መጠበቅ ለኔ ትክክል አይደለም። ሪሌሽንሽፑ ላይ ስፔሻሊ ደግሞ ለምሳሌ የትኛውም ሪሌሽንሽፕ ላይ አንቺን አንደርስትሜት የሚያደርግሽ ከሆነ የበታችነት ስሜት እንዲሰማሽ የሚያደርግሽ ከሆነ ከዛ በኋላ ኮንቨርት የማይሰጠሽ ከሆነ በአንቺ የማይተማመኑ አይነት ሰው ከሆነ ገባሹል ጊዜ በሄድሽበት ቦታ እንድታፍሪ፣ በራስሽ እንድትሸማቅቂ፣ ባለሽ ተፈጥሮ ዝቅ ያልሽ ስሜት እንዲሰማሽ ከሰው ሁሉ በታች የሆንሽ እንደዚህ አድርገው ናርሲሲስት የሆኑ ሰዎች አሉ። እንደዚህ የሚያደርጉ ማለት ነው። ህይወትሽን ምስቅልቅሉን የሚያውጡብሽ ራስሽን እንድትጠ ከሰው በታች እንደሆን እንዲሰማሽ የሚያደርጉ ሰዎች አሉ። ስለዚህ ይሄ ሪሌሽንሽፕ ተጋብተሽም አብረሽ ብትኖሪ በፍጹም ሁሌ እንዴት ነው መሰለሽ፣ አንድን እንጨት ምስጥ ሲበላው እንዴት ነው ከላዩ እንጨቱ ይታያል፣ ግን ውስጡ ምዝምዝ ብሎ ቀፎ ነው ሊቀር የሚችለው። ስለዚህ እንደዛ እንደዛ እንድትሆኚ ሁሌ በቃ እስኬሌተን ሆነሽ ዘወኪንግ ዴድ ሊያደረጉሽ የሚችሉ ሰዎች አሉ። ውስጥሽን ብልት ያደጉ ኢነርጂሽን፣ የሚወስዱ የአንችን አቅም የሚወስዱ ሰዎች አሉ። እንደዚህ አይነት ሌሽንሽንልጅ ራሱ ሽሉ ዛርግሽ ያንን ሰው ብታተርፊ ምን አይጠቅምሽም። ከዛ በኋላ ለምታኪያቸው ጀነሬሽኖችም ልጅ ይመጣል፣ ቤተሰብ ትመሰርቻለሽ። ብዙ ሀገር ነው የምትሰሪ ቤቶች ውስጥ እና ይሄ እንደዚህ እየመዘመዘሽ ደቂቃ አንድ ሰከንድ ዳትቆይ ባይነኝ። ግን የሚታከሙ ሪሌሽን ሺፖች አሉ። ቀላል ቀላል ነገሮች፣ ለምሳሌ ካለማወቅ፣ የማቹሪቲ ሌቪልሽ ዝቅ ብሎ በልጅነት እንደዚህ እንደዚህ አይነት ቀለል ያሉ ጥፋቶች ሊኖሩ ይችላሉ። እነሱን ታልፊያለሽ። ግን ይሄ ከልቡ አስቦ እናቅዶ ነርቭ የሚነካ ሰውዘዝን፣ በጣም ተስማምቻለሁ አልከራከርም። ተናገረች የምር እሷ እኔ በዚህ ምክንያት ነው አለች። ስለዚህ ምክንያት አላት፣ ነው ልክ ናት እኮ። አሁን ይኸውልሽ፣ የትኛውም ሰው ሙሉ አደለም፣ በቃ ፐርፌክት አደለም። አሁን ራሱ ማንም ሰው አብሮ ሀያ ዓመት ሰላሳ ዓመት ምናምን ቢኖር አንዱ የአንዱን ክፍተት ሊሞላ ነው እንጂ ሙሉ የሆነ ሰው ፈልጎ መሄድ ሰው ያለም አይመስለኝም። ካለም ስህተት ነው ልክ ያለም። ስለዚህ ይሄ ሰውዬ ወይም እቺ ሴትዮ ሊስተካከሉ ይችላሉ ባይ ነኝ። እየተረዳሁት ነገር ምንድን ነው፣ በጣም ይሄ ማኒፕሌቲቭ ከማኒፕሌቲቭ አልፎ ደግሞ ናርሲሲስት ያለችው እንደዚህ አይነት ማንነት ያላቸው ሰዎች፣ ቅድም በእንጨት ስትጠቅሰው ነበረ ምስጥ የሚበላው እያለች እና ኢነርጂህን ብዙ ነገር ሉዝ ካደረክ በኋላ እነዛ ሰዎች እኮ ኢቭን አታገኛቸውም። እንደዛም ሆኖ ያንን ሁሉ ነገር አድርገህ ራሱ እነሱ ራሳቸው እስካልተለወጡ ድረስ ራሳቸውን እስካላስተካከሉ ድረስ አይደለም ለሪሌሽንሺፑ ለራሳቸው ራሱ ለአንተ ፊት ላይ ያደረግልክ ይችላል። ስለዚህ እነዚ ሰዎች ምንደመሆን ያለባቸው ራሳቸው ላይ መስራት ነው ያለባቸው። ምናልባት እንደውም ከዚህ በፊት አውርተነዋል እዚህ ስለ ማኒፕሌቲቭ እና ከዚህ በፊት የነበረባቸው ጉዳት፣ የልጅነት ትውስታቸው ምናምን ይሆናል ይሄንን ማንነት የሰጣቸው ስለዚህ ማንነታቸው መታረም ነው ያለበት። አሁን እንዳልሹ ትራውማ ኖሮበት ምናምን ነገር እንትን ሊል ይችላል፣ ግን አንድ ሰው አሁን እንደዚህ ከሆነብሽ አሁን እየበላት ከሆነ ውስጥ ውስጡን ሪፍሌክት ማድረግ መቻል አለባት። ገብቶሻል? አሁን አብዛኛው ሰው ስላፈቀርኩኝ እችለዋለ እንትን እለዋለ ምናምን የሚሉ ሰዎች አሉ። ገብቶሻል? ከዛ ልክ ብለው ብለው ብለው ልክ ሲደክማቸው ጉዳታቸው ከፍቅራቸው ይበልጥባቸው እና በቃ ለምን በረጅሙ አልተነፍስም በቃ ይብቃኝ የሚሉ ሰዎች አሉ ሲለያዩ ሰላም የሚሰማቸው በጣም ብዙ ሰዎች አሉ። ለምንድን ነው ካልሽኝ፣ ገና እርሊ ገና ችግሯ ስትጀምር ከትንሹ ለማስተካከል አይሞክሩም። ይችሉሻል፣ በቃ ያስታምሙሻል። ነገ ከነገ ወዲያ ይቀየራል ብዬ እኮ ነው ትላለች ለጓደኛዋ ሄዳ ካልነገረችው፣ እንዲቀየር ካላደርገችው፣ ምን ካላገዘችው፣ እንዴት ሆኖ ሊቀየር ይችላል? ሰውዬ ስለ ራሱ እኮ አያቅም። ተረዳሽ በቃ እሱን እሱን ያገኘች አለም አለም ነው በቃ ለሷ ምናም ብሎ ሊያስብ ይችላል። እንዳልሆነ ማስረዳት መቻል አለባት። አንተም አግኝተኛል እኔም አግኝቻለሁ። ዊን ዊን ነው። ይሄን ይሄን ነገርን አስተካከል፣ ከኔ ጋር አብረን ለመቀጠል እንዲህ መሆን አለብን፣ እንደዚህ አድርግ ስትል ያ ሰውየው ወደ ራሱ መመለስ ይችላል። ያንን ሪሌሽንሽፕ የሚፈልገው ከሆነ ራሱን ያስተካክላል። ካልሆነ ግን በዛው ሊቀጥል ይችላል፣ ሊለያዩ ይችላሉ። ግን ብዙ ሰው የሚሳሳተው ኤርሊ ስቴጅ ላይ አይተራረምም እንዲ ብለው ይደብ ነበረ የሆን እሱ እንዲህ ቢለኝ ምናምን ግልጽነት የለም፣ ሪፍሌክት አያደርጉም፣ ፍቅራቸውን ጊዜያቸውን ብቻ ነው የሚያሳልፉት። ዳስ ዋይ ነው ይሄ ነገር የሚመጣው፣ እንጂ ገና ገና መመዝመዝ ሲጀምር በልበል ባክህን እንዲህ ያደረግከኝ ነው እኔ ይሄ ኮንፈርት አይሰጠኝም ማስተካከል ምናምን ብንባባል ይሄ ነገር ሁሉ አይመጣም ብዬ አስባለሁ። ትክክል ነው። አሁን በደንብ አክሰብት አድርገሽዋል። አይደለም ምክንያቱም አይደለም አንዱ ቴክኒክ ነው አሁን እሱ የተናገረው እነዚህን ማኒፕሌቲቭ የሆኑ ሰዎችን ወይም እንደዚህ አይነት ማንነት ያላቸውን ሰዎች ኢቨን መከላከል የምንችልበት አንዱ ቴክኒክ ሪፍሌክት ማድረግ ነው። እንደተሰማን ካላሳየናቸው አያውቁትም እና ልክ ሪፍሌክት ስታደርገው እነዛ ሰዎች የሆነ ጉዳት ከሆነ ይህንን አይነት ማንነት እንዲሆኑ ያደረጋቸው እና ከዛ ማንነት መውጣት የሚፈልጉ ማገገም የሚፈልጉ ከሆነ ትክክለኛ ሰው ይሆናሉ። ከአንተ ጋር ሪሌሽንሽፕ ይጀምራሉ፣ ይቀጥላሉ ግን እንደዚህ አይነት ሰዎች ካልሆኑና በዚህ ማንነታቸው መቀጠል የሚፈልጉ ከሆነም ያሳውቁሃል። እዛው ሙቮን ያደርጋሉ እራሳቸው ማለት ነው። ስለዚህ ማቅረብና ማናገር በሚለው በቃ ተስማምቻለን። ችግር ትዕግስት የመሰለ ነገር የለም፣ የለም። እውነት ነው። በጣም አመሰግናለሁ ስለመጣችሁ ስላወራን በጣም የሚገራርም ሀሳብ ነው ያነሳ ነብሰ ጡር እንግዲህ በመጋበዝ አልታማም ቤቲም እዚህ ነበረች አሁን አንቺም በሰላም ልጅሽን ያሳቀፍሽ በመጨረሻ ማለት የምትፈልጉት ነገር ካለ እናመሰግናለሁ ሌላ ምንድን ነው ሀያ ሰላሳዎች እያያችሁት የነበረው የሀያ ሰላሳ ፖድ ፕሮግራማችን ይህንን ይመስል ነበር ከሚኩ እና ዳኑ ወይም ዳናዊት ነው ትክክለኛ ስሟ እና ሚኪያስ ጋራ አብረን ቆይታ አድርገናል በጣም ቆንጆ ቆይታ ነበረን ስለተከታተላችሁ እናመሰግናለን። በቀጣይ ሳምንት ከሌሎች እንግዶች ጋር በሌላ ፕሮግራም እንገናኛለን። መልካም ጊዜ። እኔ ምልግ እስኪ፣ እኔ በጣም ብዙ በርካታ አይዲያዎች ነው ያሉኝና ኢን ሚሊየንስ ከሆነ የሚያስገኘው ይህ ነገር ልግዛሽ። ከዛ አንተ ደግሞ እኮ ከዛ አጥፍ ነው የምታተርፈው። የሚገርም አይዲያ። ስንት ነው የሚሸጩ አንድ አይዲያ? ያው ከሚሊየን በታች በጣም ቀልደኛ ልጅ ተረሽ እንዲ አባረረ ምታሰጣ አይዲያ ልሽ ልኩኝ። አይዲያ መሸጥ እንግዲህ በጣም ጥሩ ቢዝነስ እንደሆነ ዛሬ ሰምተናል። እና ለዛ ነው አንቺ መሸጥ የፈለግሽ። እኔ አሁን ቁጭ ብዬ አይዲያዬን ሊስት አድርጌ በቃ እኔ ቀድሜሽ እሸጠዋለሁ። ሁላችሁም ተዘጋጁ። ብቻ ዛሬ በጣም አሪፍ ፕሮግራም ነበር፣ በጣም የሚያነቃቃ በደንብ ስፓር የሚያደርግ ነበር። እንግዲህ ትጠቀሙበታላችሁ፣ ትማሩበታላችሁ ብለን እናስባለን። ሳምንት ለመገናኘት ቀጠሮ ይዘን ልንለያይ ነው ልንለያይ ነው ግን ያው እንመጣለን በሚቀጥለው ሳምንት፣ በተለያዩ ቆንጆ ቆንጆ ፕሮግራሞች አዝናኝም ቁም ነገርም በሆኑ ፕሮግራሞች እንመጣለን። ወይ አይዲያ ሽጠን ሚሊዮነር ሆነን ልታገኙን ትችላላችሁ። እናየዋለን፣ ምን አይነት አይዲያ እንደሚሸጭ። ለማንኛውም ተይኝ አለ በሚቀጥለው ሳምንት ከሚሊዮነር ትራስ ጋር ሳምንት በደንብ እንገናኛለን። ዛሬ ከኛ ጋር ስለነበራችሁ በጣም ደስ ብሎናል። አብረናችሁ የቆየነውን የትራሳ ጽሑሀና ጌታውን አሰፋ ነበርን ሳምንት እስከምንገናኝ ድረስ ብዙ ሚሊዮነሮች ይመጣሉ።